ሄሎ፣ ሄሎ፣ ሰውዬ፣ አትደውልልኝ ስትባል አይገባም እንዴ? አልፈልግም። በፈቅስ ነው ብረት በቺም ማጠገኝ። አገኝሻለሁ። አፈቅርሻለሁ እኮ ነው እያልኩሻለሁ። እኔ ደግሞ አላፈቅርም። እስኪ ታባ ብለን እንደምታገኘኝ አይሃለሁ። ደረቅ። ዛሬማ የቁም ቅዥት ነው ሆንብሽ። ጫማ የማስጠረግ ፈልጌ ነበር። ወይኔ፣ በስመ አብ አራሺ፣ ምንም ችግር አላም። አራራ፣ ምንም ያስቸኩል ነገር የለው። እሷ አስጨረስ ይደርሳል። ሰይጣን አንድ እንዴ እጅ ሁለት ወይኔ እኔ ቆንጆ እያየስ ተራመድ እንጂ መንገዱ እንደሆነ ረዥም ነው የት ሄድብሻል ልቀቅኝ ወደዛ እንደ ጥላ ትከተለኝ ሶስት ተከፍሏል ወይኔ ማደፍ እየቃዥ መሆን አለበት። አራት ወደ የት ልንደው ወደ ቆይ፣ ለምንድን ነው የምትከታተለኝ በየሄድኩበት? ለምንድን ነው ማገኘ? ምን አባት ይላል። አንድ ነኝ ግን ደግሞ በአንድ ጊዜ አምስት ቦታ መገኘት ትችላል። ለዚህ ሁሉ ምክንያቱ ደግሞ ፍቅረሽ ነው አንተ ዛሬ ደግሞ በጣም አምሮባታል። እኔም በእጅ ያዙ ተርቆ ነው እንጂ እንጂ ማ ምን እኔ ውቅስ አልፈልግም። አእምሮ የሚወቅሰኝ ይበቃኛል። አሁንም ጊዜ አትግደል፣ ሂድ አውራት። አሁንማ አሁንማ ምን እልፍ ሲባል እልፍ ይገኛል። አልፈህ ሂድ አውራት፣ ሂድ ዚዙ። እሺ፣ እደውልልሃለሁ ዚዙ። ኦ ሲላ፣ እንዴት ነህ ዚዙ? አታስመስይ ስቀሽ ምታወሪኝ ሰው አይደለሁ? እንዴት ለምን ሰው ሆንሽ ነው እንዴ? አይ እንደሱ አይደለም፣ ማውራት እንችላለን። እቺ አሁንማ ነጋ እኮ የጨለመ ጊዜ የት ነበርክ ዚዙ? ግድለሽም፣ ልቃስሽ አትካሰኝ። ለራሴ ራሴ ያለውለት ያስታውቅብሻል ዚዙ። አሁንም እንትጂል ተነብተን በሰው ልካው መመለሰን በራስ አንደበት አያስኬድም። ባይሆን እኔ ሊሄድ ዞር በይ ከፊቴ አናግረኝ። ምንድን ነው ማናገ? ለምን ቶሎ ትበሳጫለ? ቢያንስ እንኳን ለምን ብላ አትጠይቀኝም? አልጠይቅሽም እንዴ? ቆሜ የወሮክ የምትሄደው ንቀት ነው። ትንሽ እንኳን ክብር አታሳየኝ። የት ያሳየሽኝን ክብር ነው መልሽ እንዲሰጥ የፈለግሽ? አትጩ፣ ሰው እየሰማን። ይስማን። ትናንት ያላሳሰበሽ ፍቅርሽ ዛሬ አደባባይ ላይ ሲወጣ ትዛለሽ። መጀመሪያውኑም ልብሽ እንደ ዥዋዥዌ ያልፎ እንደማይቀመጥ እያወኩኝ የእኔ ትሆኛለሽ ብዬ ማሰብ አልነበረብኝ። ግን አሁንም ቢሆን እንደማትሆኝ ማወቅ አንድ ነገር ነው። አንድ ድል ብቻ ዝምታዊ መልስ ይሆንሽ ክፉ ነገር ተናግረን እንዳስቀይ ምሸት አና መስመራችን ላይ የቀለ አንቺም ሂጂ እኔም ልሂድ። ሲጀመር ኢነርጂያችን ራሷ አንድ አይደለም። እሱ ከሆነ ችግሩ ሁለታችንም ሃይ ፋይፍን እንጠጣና እናየዋል። እንዴ ሃይ ፋይፍ ኢነርጂ ድሪንክ በሚገርም ጥራትና አቀራረብ እንደመጣ ሰምቻለሁ። ይሄን ከጠጣንማ ቀኑን ሙሉ ንቅት ብለን ኢነርጂያችንም ተመሳስሎ ነው የምንውለው። እኔም እኮ እሱን ነው ምልክ ራሴ ገዝቼ እጠጣለሁ። የት እንደማገኘው ብቻ ንገሪ። በሁሉም ሱቅና ሱፐርማርኬት ማግኘት ትችላለን። በዛ ላይ ከጂንኪኬ የጸዳ ሲሆን ከኢትዮጵያ ምግብና መጠጥ መዘና ተቋም የጥራት ማረጋገጫ የተሰጠው ነው። እንዴ! ያኔ ነገርስ ከጠጣሁ በኋላ እናወራለን። አይ ቀደም የነበርሽ በካፌ ምን ወይስ ከዚህ በኋላ የምትባሉ ነው። ስለዚህ ለምን አትረጋጊም? ቅድም ከካፌት ቻክሎ ስትወጪ እኮ ይሰማኛል። ቸኩዬ ልውጣ፣ ቀስ ብዬሽ። አንተን አይመለከትም እሺ? ይሄ አንቺ ነው፣ ምን አባቱ ነው የሚያወጣው? አዎ የእኔ ነው። አንቺ አይምሮስ እንደ ሳልሽ ዓይነት ወንድ አይደለም። ለሌላ ጊዜሽ አትቸኩይ። እሺ፣ በጣም ነው የማመሰግነው። በእናትህ ፍቃደኛ ከሆንክ ይሆን ነገር ልጋብዘህ። አይ ይቅርብኝ

እናንተ እኮ ናችሁ ያለውበት የመጣችሁት። እኮ እንሸኛችሁ ስትለነብ ስንል ነዋ። ተከትለህን የመጣው ምንድን ነው የምታወሪው? እንዳንተ የነገገመ ደግሞ አጋጥሞን የማያቅ ኒድ። እሱ እንታዩ ልጁ ምኑ ጋር ነው ደዊ ይለት። እስኪ ምን አይነቱ ለካፊ ነው። ሰላም አውለኝ። ሄላ ሄላ፣ አባ ደርሰናል። ምኑ ጋር ነህ? አንቺ ነሽ? ወይኔ፣ ከእንዳንቺ አይነት ሰው ጋር ነበረ ስለ ስራ ያወራሁት። በጣም ይቅርታ፣ እንደዚህ አይነት ሰውኝ እኮ አይደለም። አጋጣሚ ነው። ያልተጣዳ አይበስልም፣ ያልነበረ ደግሞ ከየትም አይመጣም። መልካምነት ለራስ ነው። እሺ፣ እሺ። ስራውስ? እሱ እንደ ችሎታሽ ይወሰናል። ሌላ ጊዜ ግን የጠራሽና መልካም ይሰራልሽ ሁላ። ለካፊሽ አይደለም፣ መልካም መስራት ለራስ ነው። መልሶ ይከፍላል። ተይ ደጋግመሽ አትደውይ። ከሰማች ብዙ ነገር ነው የሚበላቸው፣ ትጠረጥራለች። አሁንም ተደብቄ ነው የማውራሽ። እኔ ካልደውልኩልሽ እንዳትደውይ፣ አለበለዚያ ብዙ ነገር ታበላሻለሽ። መታች መታች። እሺ ዮኒ፣ በቃ እደውልልሃለሁ። እሺ ዮናስ፣ ደህና ዋል

አንደኛው ውሸት ሳይበቃ ሁለተኛው ውሸት። እውነት ሰርፕራይዝ ልናረግሽ ነበረ። ለዛ ነው ተደብቄ ያወራኋት። አንቺ ግን ምንም ለሰርፕራይዝ ማቶኝ ሰው ነሽ። የምን ሰርፕራይዝ ነው ደሞ ናንተ? አሁን ነው የባሌን ማስታወሻ መለስ። የምን ማስታወሻ ነው የሌባ አይነ ደረቅ ያለ። ሶስታችን እዚህ ቤት ሰው አለ? ባልሽ እኮ ወንድሜ ነው። እንዴት ነው ካንቺ ላይ የምሰርቀው? እንደ ወንድም ብታከብረውማ የሰጠኝን ወርቅ ወስዳሽ እንዴው መጣ። አረ በማላውቀው ከአንዱ ወንድሜ እንዳታጣይኝ በማርያም ዝምብል። ሌባ ማን ሰረቀለ ምንድነው የምትጨቃጨቁት? ይሄው ወንድምህ ሰርቆኝ ሊወጣ ሲል እጅ ከፍንጅ ነው የያዝኩት። የሌለብህን ስርቆት ከየት ነው ያመጣኸው? አረ ወንድሜ አይቼ እንኳን ማላቆን። ያንገት ሀብል ኮ ጠፋብኝ የምትለው አንተ የሰጠህኝ ሀብል። ሁሌም ቸኩለ ሰው አታስቀይሜ። ራስሽ አይደል እንዲህ ሀብሉ ተበጠሰ ብለሽ ላሰራልሽ ወሰድኩት። ወይኔ ይዙ፣ ሳላውቅ ገመትኩ። ሀ ችግር የለም። ሳታቂ ነው። ግን አሁን ስለምቸኩል ልሂድ። ተቀይሜ ነው ይዙ፣ እቆያለሁ ብለህ አይደል? እንደ መጣ ወሬ ነው የምትሄደው። ደርሻ አለው ውጪ። ወይኔ ይዙ፣ ይቅርታ፣ ቀጠሮ እንዳለን ረስቼው ማለት ጓደኞቼ እየጠበቁኝ ነው፣ መሄድ አለብኝ። ስለዚህ እዚህ ድረስ ከመጣህ አይቀር ራይድ ከመጣ ድሮፕ አድርገኝ። ቀጠሮ እንዳለሽ ካወቅሽ ለምን ጠራሽኝ? ግራ ገብቶኝ ነው። ከመጣህ አይቀር ሀይ ትለኛለህ ብዬ። አንቺ ጤነኛ ነሽ? ግን ማለት ይሄ እኮ የመጀመሪያ ሻርለም እንደዚህ ስታደርግኝ። ማስቀደም ያለብሽን ያወቅሽ አልመሰለኝ። አይደለም እኮ ትሰሚኛለሽ። ትርፍ ጊዜ ኖሮኝ እኮ አይደለም ላገኝሽ ስለምፈልግ ነው አጣብቤ የምመጣው እንጂ ብዙ ስራ አለኝ። እሺ፣ ቅርታ ለነገሩ። ተይው፣ አንቺ አይደለሽም ጥፋተኛ። በፈለግሽ ሰዓት መገኘቴ ነው። አያገማመተን ትልቅ ነገር ታደርጓለ፣ ቀለል አድርጎ እንጂ ሆን ብዬ አይደለም ያደረኩት። ደግሞ ዛሬ ባንገናኝ ነገ እንገናኛለን። የት ትሄድብኛለ? አደ ቆይ እነሱ ሴት ሄዱብሻል። ዛሬ ባታገኛቸው ነገ አታገኛቸው? አትድረቅ። ለምን ራስን ውድድር ውስጥ ትከታለህ? አንተ ቢያንስ ትረዳኛለህ። እነሱ ግን ብቀር ይደብራቸዋል። ለካ ከኔ በላይ የእነሱ ስሜት ነው የሚያስጨንቅሽ። በዚህ አመልሽ ጓደኞችሽ ትዳር የሆኑሽ እንደሆነ እናያለን። እኔ ግን በተናኩበት ቦታ መቆየት አልችልም። ያቹት በተደጋጋሚ ከእሱ ጋር ነው ማየት። ጎበዝ አየህ አይደል? ትክክል ነበርኩ። እንድትከታተላት ማረኝ። መጣው። ቆይ ከኔ ምን ጎሎብሽ ነው? ኢዙ ደናሶ ቢሆን ጥሩ ለዛውን በማንም ወጣጤ እኔን። ኢዙ ተረጋጋና ላስረዳ። ምንም የምታስረጂኝ ነገር የለም። ልስማሽ ብል እንኳን ተግባርሽ አያሳፍርሽም ወይስ እንደለመድሽው ለውሸትሽና ላለመታመንሽ ምክንያት ልትፈጥሪ ነው? እንደለመድሽው ትሰሚኛለሽ። እኔ የእኔ ወንድም ተረጋጋ እንጂ አተ የእኔ ወንድም አትበለኝ። በምንም መስፈርት እኔ አንተ ወንድም መሆን አልችልም። እጭ አሁን ሳብዛው እንደፈለግከው ማሰብ ትችላለ። እንደውም ልንገር ከዚህ በኋላ ይህን አታዩም። ጭራሽ ካንቺን ብሶ ማን እንደሚጎዳ ና ያለና አንተ ረባክ ተረጋጋ። እኔ እኮ ወንድሟ ነኝ። ምን ሆና ነው? ምን እንደምትወዳት ታውቃለሁ። በሆነ ባልሆነ መጠርጠርና መቅናት ግን እሷን ያሳጣል እንጂ አይጠቅም። ይቅርታ። እሺ ይዝዋገኛታ እንደነገርኩ ነር። ልቀቀኝ። እኔ እናንተ በኋላ እናወራድ ምሩ አንድ ስሚኝ ልቀቀኝ ይቅርታ በጣም ስለምወድሽ እኮ ነው የምቀናው እንደምትወደኝ አውቃለሁ ጥርጣሬና ቅናት ግን ልካጣ የማጣት ፍራቻ እኮ ነው ምን ላርግ መቅናት መቆጣጠር መጠርጠር አይደለም እኮ ያቆየኝ መውደድህ እንጂ መሄድ ከፈልኩ ምንም ብታደርግ አታስቀረኝ እኮ አሁን ገብቶኛል ዛሬ እኮ የመጀመሪያ አይደለም አንተ መቼ ማያረምህም እስቲ ያለን ይሞክረው